ጤና ይስጥልኝ ምንትዋብ እባላለሁ። የደቡብ አዲስ አበባ ሪጅን ቁጥር አምስት አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። በአዲስ ቀን ጅማሮ የማዕከላችን ደንበኞች ማስተናገድ ልዩ ደስታ ይሰጠኛል። ደንበኞች የሚሰጡን አስተያየት ትልቁ ጥንካሬያችን ነው። ለደንበኞቻችን ጊዜን የሚቆጥብ ቀልጣፋ አገልግሎት፣ ምቾቱን የጠበቀ ምርጥ መስተንግዶ ዘመናዊ አሰራር በመዘርጋት ወርሃዊ የፍጆታ ሂሳብዎን ፈጣን፣ ምቹ የክፍያ አማራጮችን ዘርግተን የደንበኞችን ሕይወት እያቀለልን ከልማቱ ጀርባ በእያንዳንዱ ስኬት በሁላችንም ቤት ቀንና ሌሊት አብረናችሁ ሆነን የለውጥ ጉዟችን የቀጠልን ለእያንዳንዱ ጥሪ ፈጣን ምላሽ እየሰጠን ከደንበኞቻችን ጋር በአጋርነት የቆምን ቴክኖሎጂ በታገዘ አሰራር ደንበኛ ተኮር አገልግሎት ዘርግተን ብልሹ አሰራር ለመከላከል ዘመናዊ መተግበሪያ አዘጋጅተን እናንተን ለማገልገል 24 ሰዓት እንሰራለን። በተሻለ አዲስ ገጽታ ለውድ ደንበኞቻችን እርካታ ኢትዮጵያ ኤሌክትሪክ አገልግሎት